ሰላም ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ ተከታታዮች፣ ውድ ቤተሰቦቼ ሰላም ይብዛላችሁ እያልኩት ዛሬ እሺ የመጣሁት ትወዱታላችሁ ብዬ ተስፋ አድርጋለሁ። ውድ ቤተሰቦቼ ምን ይዛ መጠች? ደም ካላቸው የምሬ ነው የምላችሁ በጣም በጣም በጣም ትወዱታላችሁ ብዬ ተስፋ አድርጋለሁ። እኔም ወድጄ በጣም ነው የወደድኩት። በጣም ስለወደድኩት ወደድኩት ለዛ ማለት ነው። ይሄማ ብቻዬ ማብላት ሳይሆን ከጓደኞቼ ጋር ወይም በቃ ላጋራቸው። እንዴ ብቻዬ ማብላት ምንም ጥቅም የለውማ። ለዛ በቃ እስኪ አብረን በቃ ማስራት አለብን ኬ ሬይዝ እንዴት ነው ዳቦ የምንሰራው? ያም ቆንጆ የሆነ ዳቦ ነው የምንሰራው። የምር ነው የምላችሁ፣ በጣም እየደገምኩ ነኝ። በጣም ትወዱታላችሁ ታላችሁ ተስፋ አድርጋለሁ። ምክንያቱም ያው ሬዝ እንደሚታዩት ንጹህ የሆነ ሬዝ ነው። ወፍራም ነው ሬይዙ። የአሜሪካ ሬዝ ሳይሆን የእንትን ነው ይሄ ወፍራም ነው እንደሚታዩት፣ ወፈር ይላል። የአምርክዬ ደግሞ ቀጫጫ ነው። የአምርክ አንትኑ ማለት ነው። ይሄ ደግሞ የመሰር ነው ማለት ነው። የማንም በትም አለ ይሄ ረዝ አለ ብዬ አስባለሁ። ምክንያቱም እዚህ ሀገር ላይ ብዛት ይሄ ረዝ ነው ሰው እንትን የሚያደርጉት ስፈር መንከት ሞልቷል ማለት ነው። ይሄ ረዝ በጣም በጣም ነው የሚወደው በነገራችን ላይ እና ወገኖቼ ላይክ ሰብስክራይብ እያደረጋችሁ ለቤቴ አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ኮሜንት ሀሳባችሁ መጻፍ ትችላላችሁ። ቤቴ ክፍት ነው ማለት ነው። ራይዙን እንግዲህ እንደሚታዩት ማለት ነው ዝፍዝፍ አድርጌ ነው፣ በውሃ ዝፍዝፍ አድርጌ ነው ያ እንትን አድርጌ ያለው ማለት ነው። ማሽን ያስፈልጋቸዋል ማለት ነው። ማሽን ላይ ግጥም አድርጋችሁ አድርጋችሁ በደንብ በደንብ በደንብ ማለት ነው። እንትን ማድረግ አለባቸው። ፍጭት ታድርግ ያለው ማለት ነው። ይዩት እንዴት በጣም ያምራል። ከዛ ምንም ምንም ምን ማስገባት አለብን? ካሜራ ነው ያስገባሁት። ይሄ ቤኪንግ ፓወደር ነው። ቤኪንግ ፓወደር እና ማር ማር የሻይ ማንኪያ። ወተት ደግሞ ከፈለጋችሁ ሁለት ማንኪያ ሶስት አራት ማንኪያ ማድረግ ትችላላችሁ። ትንሽ እየሰራው ትንሽ ዳቦ እየሰራው ስለሆነ ይሄ አክል ነው ያው የተጠቀምኩት ያለሁት ማለት ነው። በነገራችን ላይ ይሄ እንትኑ ምንድነው እቃው በዛ አለኝ። ከዛ ከዚ እቃ ላይ ሳይሆን ሌላ እቃ እንትን አድርጌ ነው እየተጠቀምኩት ነው ያለሁት ማለት ነው። የኛው እቃው ትንሽ ትልቅ ነው፣ ትልቅ ነው እና ቤተሰብ ቤተሰብ እንደምታዩ፣ ሽታው ራሱ በጣም ደስ ይላል። ደግሞ ወኛውነን እኮ ለምን ከዱቄት ጋር እንትን በቃ ትታገላላችሁ እንዴ? ረዝፍ ዝፍፍ አድርጋችሁ የረዝ ዳቦ ሰርታችሁ ተጠቀሙት። የምር ነው የምላችሁ ሞኝ እንዳትሆኑ። ኦ ኦ አያችሁ ሀ ምን ምን መሰለ ዳቦ ነው የሰራሁት። ኬክ ትይታላችሁ። ኬክ ኬክ ኬክ በቃ ነስከፈ ጠዋት ከነስፈ ከእንትን ጋር በቃ ከቡና ጋርም ከፈልጋችሁ አያችሁ በጣም የምር ነው ምላችሁ ዝም ብዬ እንትን ሳይሆን ማማ ማወቅ ሳይሆን በቃ ምን እንድምላችሁ አቅም በጣም ይጣፍጣል ሞክሩት መሞከር ብቻ ሳይሆን ሳርታችሁ ተጠቀሙት ከቡና ጋር ጠዋት ከሻይ ጋር እና እላችኋለሁ ውድ ቤተሰቦቻችን፣ ውድ ተወርቀ እዩት ውስጡን እንደት ብስማ አባ ቅስ ይላል። እና ዛሬሽ በጣም ይመስላል። በጣም ሮማ አመሰግነው። ውድ ቤተሰቦች ከልቤ ከልቤ አመሰግናለው ስለ ቆይታው። በርቺ፣ ጠንካር ባይ ጠንካራ ነሽ የምትለው ይቶች እግዚአብሔር ክብርልኝ፣ አመሰግናለሁ። በጣም ሮማ አመሰግነው፣ ከልቤ አመሰግናለው። ሰላም ይብዛላችሁ። በሌላ ቪዲዮ እንገናኛለን። እንግዲህ ቤተሰብ ላይክ፣ ኮመንት፣ ሰብስክራይብ አትርሱት እላችኋል። አያቸው ፖህላል ውስጡ ራሱ እነ ተጠቀሙት እላችኋለሁ ቤተሰብ በዚህ ላይ ልብ በሉት፣ ልብ በሉት። ያ ማለት ከእነ ካሜራ ከነ እንትኖች ጋር አንድ ላይ ማለት እንትን ካደረጋችሁት በኋላ ትንሽ ክድን ታደርጉታላችሁ። ይሄን አትርሱት። ክድን ካደረጋችሁት በኋላ ልክ እንድ ብኮ ነው እሱ የምነሳ ልክ እንድ ብኮ በቃ ዳቦ እንድስታብኮ ጊዜ እንት ነው እንደዛው ይነሳል። ከተነሳ በኋላ እንትን ማስራት አለባቸው። ምሳሌ አሁን ማሽን ላይ እንትን ካደረጋችሁት በኋላ ወደ ወደ መጋገር ሳይሆን መጋገሪያ ውስጥ እንትን ማድረግ ሳይሆን ዱቄት እንደት ነው እናንተ የሚታወቁት? ከዛን ዱቄቱ ስነሳ ና የምትሰሩት እንድዘው ቡኩ ማለት እንትን ስናድርግ ነው እንትን የምናድርገው እንድዘው ማለት ነው። ልክ መጀመሪያ ኮፕ ይላል። ኮፕ ካለ በኋላ እንደ ልብቅ በስመ አብ ባህ ብሎ ይነሳል ማለት ከዛ ወደ ማጋገሪያ መውሰድ አለባችሁ። አሁንም እንትን አድርጋችሁ አሁንም ምን ከሰራችሁ ዳቦ ፖሃ ኃይልም ይሄ በደንብ ማወቅ አለባችሁ። አመሰግናለሁ። ባይ ባይ